ሰላም ሰላም፣ እንደምን ቆያችሁ? ሙሉ ሀሳቦች ነን ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደውል ምልክቶን አትርሱ። ጥሩ ጊዜ። ሬክተር ስኬል አምስት ነጥብ አንድ የመሬት መንቀጥቀጥ ተከስቷል። ዚካ ለሱማሌላንድ እውቅና በመስጠት ጦሯን በሀገሪቱ የማሰር ፍላጎት አላት ተባለ። በሬክተር ስኬል አምስት ነጥብ አንድ የመሬት መንቀጥቀጥ ተከስቷል። የአዋሽ አካባቢ ጠንካራ የመሬት መንቀጥቀጥ እንደነበር፣ እንዲሁም በአዲስ አበባ በርካታ አካባቢዎች እጅግ የጠነከረ ንዝረት ለሰከንዶችም ተሰምቷል። ከአዲስ አበባ ውጭ በርካታ ከተሞች ላይ ንዝረቱ በደንብ ተሰምቶ ያለፈ ሲሆን የመሬት መንቀጥቀጡ ከአዋሽ በ50 ኪሎሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቪስ ጠቁሟል። ኢትዮጵያ ከፍተኛ የጥጥ በማምረት አቅም ያላት ሀገር ብትሆንም ለውጭ ገበያ እያቀረበች ያለችው የምርት መጠን እጅግ በጣም አነስተኛ መሆኑን የግብርና ሚኒስቴር አስታወቀ። በሚኒስቴሩ የጥጥ ልማት መሪ ስራ አስፈጻሚ አቶ ሳምሶን አሰፋ ለብስራት ሬዲዮና ቴሌቪዥን እንደተናገሩ ኢትዮጵያ ባላት የማምረት አቅም ልክ የጥጥ ምርት ለዓለም አቀፍ ገበያ እያቀረበች አይደለም ብለዋል። ለጨርቃ ጨርቅ ኢንዱስትሪ ፋብሪካ የሚቀርበው የጥጥ ምርት አቅርቦት ዙሪያ እጥረት ስለመኖሩ የሚነሱ ቅሬታዎች እንዳሉም ገልጿል። ይህም በውጭ ምንዛሬ ግኝት ላይ አሉታዊ ጫና ካሳደሩ ጉዳዮች መካከል ተጠቃሽ እንደሆነ የተገለጸ ሲሆን በጥጥ ልማት ግብይት ላይ የሚሰነሰሩ ችግሮች በመቅረፍ ኢትዮጵያ ከዘርፉ ተጠቃሚ እንድትሆን ለማድረግ እየተሰራ እንደሚገኝ ሚኒስቴሩ ገልጿል። ፋይናንሻል ታይምስ ይዞት የወጣው ዘገባ እንደሚያሳየው ከሆነ የትራምፕ አስተዳደር ለሶማሌላንድ ከፊል እውቅና በመስጠት በሀገሪቱ የባህር ኃይል ለማስፈ ማስፈር ፍላጎት አለው ብለዋል። አንድ የአሜሪካ ባለስልጣን ለፋይናንሻል ታይምስ እንደተናገሩት ከሆነ የትራምፕ አስተዳደር ከሶማሌላንድ ገዢዎች ጋር ግንኙነት የመጀመር ሲሆን አሁን ላይ ራስ ገዝ የሆነችዋን ሀገር እውቅና በመስጠት በምላሹም ለባህር ኃይል ማስፈሪያ የሚሆን የጦር ሰፈር ማለትም ከበርበራ ወደብ በቅርብ ርቀት ላይ ቦታ እንዲሰጣት እንደምትፈልግ ተናግረዋል። ከዚህም በተጨማሪ የትራምፕ አስተዳደር ከአሜሪካ አገዛዝ የሚፈናቀሉ ሰዎች በሶማሌላንድ የማስፈር እቅድ እንዳላቸው በተደጋጋሚ ስለገለጸ የቆየ ጉዳይ ቢሆንም የአሜሪካ መንግስት ተቀዳሚ ፍላጎት ግን በሶማሌላንድ የባህር ኃይል ጦር ሰፈር መገንባት መሆኑን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፌደራል የገንዘብ ድጋፍ የሚደረግለትን የዜና ድርጅት ጸረ ትራምፕ እና አክራሪ በማለት ከሰዋል። የዋይት ሃውስ መግለጫ እንደሚያሳየው ግብር ከፋዮች አክራሪ ፕሮፓጋንዳ መጠቀማቸውን እናረጋግጣለን ሲል ገልጿል። የቀኝ ክንፍ ፖለቲከኞች የአሜሪካ ድምፅ አብዝተው ይተቻሉ። ቪኦኤም በዋነኝነት የሬዲዮ አገልግሎት የሚያሰራጭ ሲሆን በሁለተኛው የዓለም ጦርነት ወቅት የተቋቋመ የናዚ ፕሮፓጋንዳ ለመከላከል ነበር። ዩናይትድ ስቴትስ በየመን በፈጸመችው ጥቃት የሟቾች ቁጥር 53 መድረሱን የሀዊ አማጽያን የጤና ሚኒስተር አስታወቀ። ዩናይትድ ስቴትስ ቅዳሜ ዕለት በሀዊት አላማዎች ላይ ወሳኝና ኃይለኛ ያለችውን የአየር ድብደባ መጀመሪያ የሚታወስ ሲሆን ፕሬዚዳንት ዶናልድ ትራምፕ የሀዊት ኃይሎች ላይ በቀይ ባህር መርከቦች ላይ የደረሰበትን ጥቃት በምክንያት ጠቅሰው ዋሽንግተን በበኩሎ ከሟቾች መካከል አንዳንዱ ቁልፍ የህይወት ሰዎች እንደሚገኙበት ገልጿል። ነገር ግን ቡድኑ ይህንን አላረጋገጠም። የሁዊት መሪ አብዱላ ሚልኪ አሊ ሁቱኑ የዩናይትድ ስቴትስ በየመን ላይ የምታደርገውን ጥቃት እስከ ቀጠለች ድረስ ታጣቂዎቹ በቀይ ባህር ላይ በሚገኙ የአሜሪካ መርከቦች ላይ ጥቃታቸውን ይሰነዝራሉ ብለዋል። በታይዋን የምትኖረዋ ቻይናይት ተጽዕኖ ፈጣሪ በቀናት ውስጥ ደሴቱን ለቃ ካልወጣች መባረር አለባት ሲሉ የታይዋን ባለስልጣናት ገልጸዋል። ቻይናዊቱ ደሴቲቱን ታይዋንን በግዳጅ መውሰድ የሚለውን ሀሳብ የሚደግፉ ቪዲዮዎችን ቻይናዊቷ አጋርታለች። እርምጃውንም ከፍተኛ ውጥረት በነገሰበት እና ቻይናዊ በዲሞክራሲያዊቷ ደሴት ላይ በሚደረጉ እንቅስቃሴዎች ላይ ተጽዕኖ የሚያሳድሩ ጥርጣሬ እየጨመረ ባለበት ወቅት ነው የተጽዕኖ ፈጣሪዋን ቪዛ የሻረው። የታይዋኑ ብሔራዊ ስደተኛ ኤጀንሲ ድርጊቱ የታይዋን ሉዓላዊነት ለማስወገድ የተደረገ እና በታይዋን ማህበረሰብ ዘንድ ተቀባይነት የለውም ብሏል። እለታዊ ሙሉ ሀሳብ ዜናዎችን የተከታተሎቻቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫናችሁ